ቀነኒ ከዚህ አውጡኝ እንዴት ነው ፕሮሰስ የሚደረገው ብላ ለተስ የጻፈችውን ተስ ጀርመን እንዴት ልምጣ አድነኝ ብላ የጻፈችውን ካናዳ መባ ጓደኛዋችን አለች፣ መባ መባ እርጂን ብላ የጻፈችውን ሁሉ ሳይቀር ድልት ልትን ያደረጉት ኦኬ። እንዳለ ስልኳ ላይ የነበረው በሙሉ ተባብረው ባለስልጣን የሚሆን ፖሊሶች መረጃውን በሙሉ ጥፍጥፍ አደርገው ባዶ አድርገው ከስንት ጊዜ በኋላ ስልኩ እኔ ለማን እጅ ላይ እንዳላላቀ ያው በጎበዞች ስል እንግዲህ ቢኖሩ ነው እውቀት ያላቸው ያ የተደለፈው መለሱት ማለት ነው ግዲ። ተመለሰና አሁን ስልኩ ስልኩ ተመለሰ። ስልኩ ማን እጅ ላይ እንደሆነ ነው ያላቀም ገባሽ። ልክ ስልኩ ሲመለስ አሁን ባካፕ መደረግ ተጀመረ። አየሽ መጀመሪያ ይሄ ያለን ደሟ ሲፈስ የሚገርምሽ፣ ሰው አለ አንድ ሰው አንድ እውነት መናገር መግለጥ የፈለገ ግን ደግሞ የፈራ ሰው ያለ ይመስለናል ይላሉ። ያ ሰው ግን ማን ነው? ቀነኒ በህይወት እያለች እንዲህ ያሉ ፎቶዎቿን ስታሳየው ስለምን ነገሮች እዛ ጋር እንዲያበቁ አላደረገም የሚል ጥያቄ የጠየቁም ብዙ ናቸው። የሆነ ሆኖ ቀነኒ አዱኛ በህይወት ሳለች ፎቶዎቿ እንደሚናገሩት እጅግ ከባባድ ጊዜዎችን ማሳለፏን ነው። ማን መቼ ለምን እንዴት አደረገው የሚለውን የሚያውቁት ፈጣሪ እርሷና አድራጊ ብቻ ናቸው። አይን ባላየው ጆሮም ባልሰማው ነገር የሆነው የተደረገው ነገር እንዲህም ነው እንዲያም ነው ለማለት ባንችልም፣ አንድ ነገር ላይ ግን እርግጠኞች መሆን ይቻለናል። ፎቶቿ እንደሚያሳዩት ቀነኒ ያሳለፈችው ደስ የማይል ወቅት እንደነበረ፣ ብዙ ገፈት እንደቀመሰች። ሌላው አሳዛኙ ነገር ደግሞ ቤተሰቦቿ እንዲህ ያሉ ፎቶቿን ሲያዩ ሊሰማቸው የሚችለውን ስሜት ማሰብ ከባድ ግምት ይፈጥራል። ቀነኒን ማን እንዴት ገደላት የሚለውን የሚያውቀው ፈጣሪና ፈጣሪና ብቻ ነው። ሆኖ ሆኖ ግን ቀነኒን ፈጣሪ ነፍሷን በቀኛ ኑር። ቅርቡ ሕይወቷ ያለፈው ቀነኒ አዱኛን አስመልክቶ በዚህ ሰዓት የተለያዩ መረጃዎች አሁንም እየወጡ ይገኛሉ። እንደሚታወቀው ራሷ ስትቆጣጠረው በነበሩ አካውንቶች ላይ የተለያዩ ፎቶዎች፣ የተለያዩ ቪዲዮዎችም እየተለቀቁ ይገኛሉ። እነዚህ ፎቶዎች፣ እነዚህ ቪዲዮዎችም ታዲያ ቀነኒ አዱኛ በህይወት በነበረችበት ወቅት የተለያዩ ጉዳቶች በፊቷ ላይ እንደዚሁም ደግሞ ሌሎች በማይታዩ አካላት ላይ መድረሳቸውን የሚያሳዩ መሆናቸውን ተከትሎ የተለያዩ የማህበራዊ ሚዲያ እንቅስቃሴዎች በሰፊው እየተጀመሩ ነው። በኢንስታግራም፣ በቲክቶክ፣ በፌስቡክም ፍትህ ለቀነኒ የሚሉ ድምጾች በርክተዋልም። ሶሻል ሚዲያውን በሙሉ ታዲያ እነዚህ ፎቶዎችም አጥለቅልቀዋቸዋልም። በዚህ ጉዳይ ላይ ምን አዲስ ነገር ይፈጠራል የሚለው መረጃ ተከታትዬ ወደ እናንተ አደርሳለሁ። መልካም ቀን። ከትናንት ወዲያ የተለቀቀውን የቀነኒ ፎቶ አይታችሁ እሷ አይደለችም እሷን አይመስልም የሌላ ሰው ፎቶ ነው ብላችሁ ስትከራከሩ የነበራችሁት ሰዎች እሺ፣ ይሄኛውን ቪዲዮ አያችሁት? ደሳላችሁ? አሁን ሳመናችሁ? ከጀምሩ እንደዚህ አይነት ሰዎች ቀነኒ ስትገደል የሚያሳይ ቪዲዮ እንኳን ቢያዩ አይናቸውን፣ ጆሮቸውን፣ ጭንቅላታቸውን የደፈኑ ሰዎች እንጂ ለማመን የቀረቡ ለእሷ ያዘኑ ሰዎች አይደሉም። ለማንኛውም እኔ ደግሜ ደጋግሜ እላለሁ፣ ህሊና ያለኝ ሰው ነኝ። አይን ያለኝ ጆሮ ያለኝ እግዚአብሔርን የምፈራ ሰው ነኝ። እቺ ልጅ ብትገደልም ባትገደልም ከመሞቷ በፊት በጣም በርካታ ድብደባ በጣም በርካታ ስቃይ በጣም በርካታ ችግር ውስጥ ያለፈች እንደሆነች እየወጡ ያሉት መረጃዎች ያሳያሉ። የተፈጠረው ምንም ነገር ይሁን ምንም መረጃ ማስረጃ የተረጋገጠ ነገር እንፈልጋለን። እዚህ ጋር እየጠየቀን ያለነው እከሌ ይታሰር፣ እከሌ ይገደል፣ እከሌ እንደዚህ ይሁን የሚለው አይደለም። ምንም ይሁን ምንም የተረጋገጠ ነገር እንፈልጋለን። ለቀነኒ ሞት ማለት ነው። መረጃና ማስረጃ አታችሁ ባትፈርዱላት በህይወት እያለች ግን ልክ በፎቶ እንደምትመለከቱት ለደረሰባት አሰቃቂ ድብደባ እንግልት ማትፈርዱላት ለምንድን ነው? ኢትዮጵያ ውስጥ ሴት ልጅን በምትመለከቱት መንገድ በዚህ አሰቃቂ ሁኔታ መደብደብ ችግር የለውም እንዴ አያስጠይቅም ህግ ፍትህ እንዲሰጣቸው ግዴታ መሞት አለባቸው? እች ልጅ እኮ ምናልባት በህይወት እያለች እነዚህን የሚደርስባትን እያንዳንዱን ድብደባና መከራ በፎቶ ያስቀመጠችው ከሞትኩ በኋላ ፍትህ ሊያሰጡኝ ይችላሉ ብላ ስላሰበች ሊሆን እኮ ይችላል። በአንድ አጋጣሚ ብቻ ይሆነ አይደለም። ይው ሌላም ፎቶ አለ። በጣም ብዙ ፎቶዎች እሷ ከሞተች በኋላ ወጥተዋል። በተለያየ አጋጣሚ ስትደበደብ ነበረ፣ እንደ አህያ ስትረገጥ ነበረ። ስለዚህ ጥያቄን አሁንም ግልጽ ላድርግና ስለዚች ምስኪን ነብስ አሟሟት ወይንም ሞት ፍርድ ለመስጠት መረጃና ማስረጃ ብታጡ በዚህ መንገድ ግን ለደረሰባት ድብደባ አሰቃቂ ድብደባ ፍትህ ማታገኘው ለምንድን ነው? የዚችን ምስኪን ነፍስ ፍትህ ያጣመማችሁ እህት የላችሁም? እናት የላችሁም ወይ? እሺ ሴት ልጅ የላችሁም? ከምንም በላይ ደግሞ ሰው አይደላችሁም ወይ እናንተ? ስለዚህ አሁንም ደግሜ ላለው ለቀነኒ ሞት ማስረጃ አታችሁ ወይንም መረጃ አታችሁ ፍትህ ባትሰጡ በዚህ መንገድ ግን ለደረሰባት በሕይወት እያለች ለደረሰባት አሰቃቂ ድብደባ ከአንድም ሁለት ሶስት በላይ የፎቶ ማስረጃዎች እያሉ ለምንድን ነው ለደረሰባት አሰቃቂ ድብደባ ፍትህ የማትሰጧት? እች ልጅ ፍትህ እንዳታገኝ ማትፈልጉ እስካልሆነ ድረስ እነዚህን በቂ ማስረጃዎች ተጠቅማችሁ ይህንን አሰቃቂ ድብደባ ያደረሰባት ግለሰብ ላይ ማንም ይሁን ማን ማለት ነው ልትቀጡት ግድ ይላል። ይህ ጥያቄ የእኛም ጥያቄ ነው ብላችሁ የምታምኑ? እባካችሁን ይህን ቪዲዮ ሼር፣ ላይክ፣ ሪፖስት ያደረጋችሁ ለሚመለከታችሁ አካላት አድርሱ ለሞቷ ማስረጃ አጣችሁም። በል በዚህ ልክ ግን ለደረሰባት አሰቃቂ ድብደባ ከነዚህ ፎቶዎች ሌላ ምን አይነት ማስረጃ ብትጠብቁ ነው? ለዚች ልጅ ፍትህ አሰጡት። አድርሱልኝ። አመሰግናለሁ። ታዲያ እንደዛ የደበደባት ማን ነው? እንደዛ ፊቷን ያበለዘው ማን ነው? ከንፈሯን ያደማው? በነገራችን ላይ ዝብዬ እኔ በአካል አላቃትም፣ ግን ዝም ብላችሁ ስታት በጣም በጣም ደቃቃ ሰውነት ያላት ሴት ናት። ደቃቃ ሰውነት አይደለም በዛ ደረጃ በቦክስ ምትመታት ቀርቶ በጥፊ የምትመታት እንኳን የምትወድቅ ልጅ ናት። አደገኛ አደገኛ ዱላ ነው የሚያርፍባት በጣም ከባድ ከባድ ዱላ። ስለዚህ አሁን ይሄ ዱላ የሚመታትን ወንድ አንተ ከአንተ ጎሳ ስለወጣ ልትከላከለው ነው? ልትከላከለው። ይሄ ነው ችግሩ። ለዚህ ነው እነዚህ ብሔርተኞች በሁሉም ጉዳይ ላይ ስለሚገቡ ማህበራዊ ሴቶቻችንን ሁሉ በጣጥሰውታል። ጊዜ በእነሱ የእጅ ስራ ውጤት ተጎጂ የሚሆኑት ደግሞ ግለሰቦች መሆናቸው ተፈቷል። ከተፈታ በኋላ ሲመስለኝ የቅርብ ዘመዶቿ፣ ይሄው ልጃችን ላይ ይደርስ የነበረው ይሄ ነው፣ ተመልከቱ የኢትዮጵያ ሕዝብ ጉድዩ። ለምንድነው? በዚህ ደረጃችን ሴት ስትመታ የነበረችው ለምን? የምትመጣው ለምንድነው? የምትመታው ለምንድው እዚህ የትደበደብ ነበረው? የሰው ልጅ ናት አይደል? የሰው ልጅ ናት፣ የሰው ልጅ ናት። ቪዲዮዎቿን አይታችሁ በጣም ግድ ነው ቢሉ ነው የማወራው እንጂ በጣም ያሳዝናቸው። መዲና ጎርጎብዙ ላይ መላው አሜሪካ የምችሉት ድምፁን አሰሙ፣ የምችሉትን አድርጉ። ቤተሰብ በዚህ ሰዓት እጁን አጣጥፎ ቁጭ ብሏል። ጠበቃ መያዝ አይችልም፣ የላቸው ምንም ነገር ያላቸውን በትራንስፖርት ጨርሰዋል። በተረፈ ማንም ዞር ብሎ ያያቸው፣ የቀነኒ እናትና አባት ሰው ቤት ለቅሶ እንኳን ሲቀመጡ ዞር ብሎ ያያቸው የለም። ለእሱ ግን ክትፎና ምናምን እያደረጉ እዚህ ላይ የምታያቸው የኦሮሞ ታዋቂ ሰቦንቱ ሰቦና የሚባሉት አብሯት በልቶ ቪዲዮና ፎቶ እኔ ፖስተኳቸው ሰዎች እሱ እነሱ ጠይቆኝ ነበር። እናትና ልጅ ያቺ እናት በለቅሶ ኩርምት ያለች እናት ዞር ብሎ ሻርፕ ገዝቶ የቀየረላት ሰው እኔ። ለእህቴ ኦሮሞዋ እህቴ እንደ ኢትዮጵያዊነት ድምፅ ካልሆንኩ ማን መቶ ሊሆናት ነ ማን ይሁናት? እሺ እኔ ኢትዮጵያዊ፣ ከዛ ኦሮሞ ነው። ከዛ በፊት ግን ሰው ነው ማናችን ይሄን ያህል ታፍነን አካውንት እስከ ማዘጋት ድምጽ መሆን ከተፈለገ እኮ እኛ አለን። አስባ ታዋቂ ቲክታክ እዚህ ላይ ሲለምኑ አበባ ሲለምን የሚውሉት ዛሬ አሁላቸው የቀነኒን ሞት ይሄ የሷ ፎቶ አይደለም እኮ ነው ያሉት። የሚገርም ከትላንት ወዲያ ፎቶ ሲፖስት አንዷ ታዋቂ የኦሮሞ ሰቦንቱ እዚህ ላይ የምትታወቅ የሷ ፎቶ አይደለም ብላ ሰውን አሳሳቶች። እና እግዚአብሔርን የራሷ ጓደኛ አብራ ቪዲዮ ፖስት ቻለሁ ቪዲዮ። ስለዚህ ማን ነው ለቀነኒ ድምጽ የሚሆነው? ታዲያ እሺ፣ እቺ ልጅ እንደዚህ ቅጥቅጥ ተደርጋ እንደ እባብ ተደብድባ እንሳታ አብረው የገደሏት ሰዎች ባልታሰሩበት፣ ገዳዩዋ እንደፈለገ እየወጣ እየገባ እናትና አባት ተሸማቁ ባሉበት ሰዓት እሺ ወዴት እንሂድ? ለማን አቤት እንበል? ለማን ቴዲ? ለማን ጆሮአተን? አምስት ወር ሙሉ እግዚአብሔር ደግሞ ለካ እንደወደካ አትቀርም፣ ይነሳል፣ ከፍ ትላለህ። ከፋለች ቀኖዬ ዛሬ ከፋለች፣ ድምጿ ቀኖዬ ስም በሰፊው ተጠራ፣ በሰፊው ከፍ ብላ ዋለች ዛሬ። እግዚአብሔር ይስጣችሁ። ሁሉም ሰው ድምጽ ሆኗታል። አሁንም ድምፁ ነው። እናት ያለችበትን መከራ አልነግራችሁም። እናት አልቀሳ ነው አባት ግን አያለቅስ የሚገርምት እንጂ አንድም ባያወጣ ሰላም፣ እንዴት ናችሁ? እዚህ ጋር ከላይ የምታዩትን መልእክት እንግዲህ ነባስተይልን ብዙዎቻችሁ በተለይ ፌስቡክ የምትጠቀሙ ሰዎች ታውቁታላችሁ። ለሱ ነው እንግዲህ አንድ እህታችን የላከችለት ሰሞኑን በቀነኒ ፎቶዎች የሚወጡ ፎቶዎች ዙሪያ እንግዲህ ብዙ ሀሳብ እየተሰጠ ስለነበር በውስጥ እንግዲህ ጭንቀቷን በዚህ መልኩ አካፍለዋለች። እንግዲህ ችህታችን ምንድን ነው የምትለው፣ የኔም እጣ እንደ ቀነኒ አይነት እንደሚሆን እየተሰማኝ ነው ያለው ነው የምትለው። ልጆች እናት ነች፣ እና በተደጋጋሚ ባሏ እንደሚደበድባት ነው የተናገረችው። ትላንት እንኳን ነው የሚለው እንግዲህ፣ መልእክቷን ስታነቡት ቀለበት ባደረገበት ሲጋጁ መጥቶኝ በጣም ብዙ ደም ሲፈሰኝ ነበረ ብላለች እና አስቤዛ ስትጠይቀው የልጆች ቀለብ ስጠይቀው ምናምን አይመለከትኝም አያገባኝም እያለ የሚደበድብ ቆሻሻ ነው። እንግዲህ ይሄ ማለት ነው እና ከነዚህ ወንዶች ጋር አንድ ላይ ወንድ ተብሎ መቆጠር በራሱ ሞት ነው። ሌላው እንደገና ሴቶች በዚህ መልኩ የሚበደሉበት የሚጨቆኑበት ሀገር ላይ መኖርም በራሱ ሞት ነው። ይሄ እውነታ ስለሆነ ማለት ነው እና እህቶቻችንን እናቶቻችንን ሚስቶቻችንን ልጆቻችንን መጠበቅ የማንችል ደካሞች ሆነናል፣ እና ሁሌ እንደዚህ ከመሞታቸው በፊት የሆነ ውሳኔ ራሳቸው ላይ ከመወሰናቸው በፊት ድረሱልኝ ይላሉ፣ እንግዲህ ለጓደኞቻቸው ለቅርብ። ግን ታዩ ቻዩ ችግር የለም ያልፋል እያልን የምናስበላቸው የምናስገድላቸው ዋጋ የምናስከፍላቸው ደግሞ እኛው የቅርብ የምንባል ሰዎች ነን እና ነባስታይል እንግዲህ ፌስቡክ ላይም ፖስቷል። መርዳት የምትፈልጉ የሕክምና ባለሙያዎችም የስነ ልቦና ባለሙያዎችም ካላችሁ ስልካችሁም ብለው እዚህ ጋር እንደምታዩት በዚህ ከፖስተው ፖስት ስር ኮንታክት አርጉኝ ብሏል። እና በጣም የሚያሳዝን ዘመን ነው። እኔ ማለት ወንድነት ትርጉሙ እንደዚህ የጠፋበት ዘመን ላይ በተለይ በዚህ ሰለጠነ በተባለበት ዘመን ላይ እንደዚህ አይነት ወንዶች አብረውን መኖራቸው በራሱ ምን ያህል እኔ ብቻ ለማንኛውም፣ አሁንም ቢሆን ሴት ልጅ የምትደበድቡ ሴት ልጅ በሀይል የራሳችሁ ማድረግ የምትፈልጉ ማኖር የምትፈልጉ ወንዶች ጭቃዎች ናችሁ ለእኔ በቃ የጭቀያችሁ ናችሁ።